ላይ ክ ሼር እያደረጋችሁ ማለት ነው ውዶቼ፣ አበረታቱን። አዲስ ዩቱበሮችን ካላችሁ ደግሞ መደማመር ፈልጋለሁ የምትሉ ካላችሁ አለውኝ እንደማመራለን። ኮሜንት ላይ ማስቀምጡልኝ መልሳለሁ። አዲስ አዲስ ሂቶች ዩቱበሮች ከመጣችሁ ማለት ነው። ሊብ ላይ ደግሞ ለመደማመር የምትፈልጉ ካላችሁ አደማምራችኋለሁኝ ማለት ነው። እንሻ አላህ ባለ ፈቃድ ያው በፊት ተሰራው የነበረው ስላለው ማለት ነው ውጪ እንደነበርኩኝ አሁንም ኢንሻአላህ በሊብ ላይ እንደማመራለን ሰብስክራይብ የምትፈልጉ ካላችሁ ማለት ነው አለን አለን ባሉኝ ንገሩኝ በኮሜንት ማለት ነው ሰዓት ይዘን ሁሌ በየቀኗ በተመሳሳይ ሰዓት እየገባው እንደማመራለን ማለት ነው ኢንሻአላህ እና በተረፈ አዲስ ሆናችሁ ሰብስክራይብ ላይክ ያረጋችሁ ነባር እህቶችም ጓደኞቼ ቤተሰቦቼ ደግሞ አበረታትን ማለት ነው ተፈቼ ማለት እና ማለት ነው ውድ ህቶቼ ያ ወደ ሀገር ለመግባት የፈለጋችሁ ጓደኞቼም አላህ በሰላም ለሀገራችሁ ያብቃችሁ ማለት ነው። ወላሂ ይበቃችኋሉ ቶሎ ኖ ወደ ሀገራችሁ። ያው ኑሮ ውድ ነው ምናምን እንደዚህ ምናምን ግን እንጂ እና አገር ወደ ሀገር ገብታችሁ ለመስራት ሞክሩ ማለት ነው ውዶቼ። እስከ መቼ ሰው አገር ልኖ እስከ መቼ ማለት ነው ውዶቼ። ወላሂ ከምሬ ነው። ዱኒያ እንደ ወይ ተልኳ አትልፍም። ሁሌ የሚያውናት ማለት ነው። ሁሌ የማዲስ ናት። አትሞላም ዱኒያ ማለት ነው ውዶቼ። ግን አልኩል ያው ስትኪል አስጎብኛችሁ እ ደስ ሲሉል ወላሂ አየሩ ማለት ነው። እና እናቶቼ፣ ጓደኞቼ ማለት ነው። አዲስ ሀገራችሁ ያብቃችሁ። ልጅ አልወለዳችሁ ልጅ ወልዳችሁ ለመስራት ዋናው ግን መጀመሪያ ላይ ቆንጆ ትዳር አላይስጣችሁ ማለት ነው ውዶችዬ። ትዳር ለመያዝ መጓጓት አለባችሁ እና ማለት ነው የእኔ ውዶችዬ የምላችሁ ፈልጌ መስላችሁ እናንተ ወደ ሀገራችሁ ገብታችሁ በቃ ከቤተሰብ ጋር የመኖር በቃ ልጅ ወልዳችሁ ለመኖር ዛሬ ይዛችሁ በቃ በደስታ ለመኖር ነው። ይህን እቅድ ማድረግ ያለባችሁ ማለት ነው ወንድሞች። እንግዲህ ዳር በቃ ሙሉ ያደርጋችኋል። ወላይ ከምሬ ነው የምላችሁ ማለት ነው። አለ አይደለ ስደት እንደሆነ ወላይ አንዱ ሲሉት አንዱ ይጎላል፣ አንዱ ሲሉት አንዱ ይጎላል። ምንም እንደው የልብ አያደርስም ማለት ነው። ሀቂቃ ማለት ነው። እና ያላችሁ ይበቃችኋል። እስከ ዛሬ የሰራችሁ ስንት አስር አመት አስር አመት አስራ አንድ ዓመት ከዛ በላይ ደግሞ የቆያችሁም ትኖራላችሁ አይደለም እና ውዶቼ እኔ እንጃ ከምነግራችሁ በላይ ስደት ለእኔ በቃ ብዙ ነገር አስተምሮኛል እያስባለሁ ማለት ነው እንደኔ ሆናችሁ ውዶቼ እንደኔ ደግሞ ኩላሊት በሽተኛ ሆናችሁ የተቀመጣችሁ እጃዛያ ቤት ላይ ደግሞ በህመም ሆነ እንደዙ ስራ በማጣትም የተቀመጣችሁ እህቶችም ትኖራላችሁ በቃ ባለ ሁናችሁ ወደ ሀገር ለመግባት ሞክሩ ያይውዛ ማለት ነው ወላሂ ንቶሎ በቃ ወደ ሀገር ስመጡ ደግሞ ሄላ ይሄለንትና ይሄለንትና ይሄለንትና ለንትና ለእንትና ምናምን እያላችሁ ወጭ ለማውጣት እንትን አትበሉ ማለት ነው። ወጭ አታውጡ። በጣም መጣችሁ የሆነ ስራ ስራ ጀምራችሁ ለመስራት ነው እቅድ ማድረግ ያለባችሁ እንጂ እዚህ ያለው ሰው እዚህ ያለው ሰው እኮ ለራሱ የሆነ ወንድምም ባሉት አጎት ማክስት በሏት ማንኛውም ሰው ማለት ነው። ማንኛውም ቤተሰብ ለራሱ ኑሮ እየኖረ ነው ያለው አይደለ? የእናንተ ኑሮ የሚኖርላችሁ የለም። እንደሻማ ሻማ እየቀለጣችሁ እዛ እየሰራችሁ ለእንትና ስትዪው በቃል አይደለ? አመጥተሹ ሰጠሹ። ደግሞ ሰጠሻቸውም አያስደስታቸውም። በቃ ተርፏ ሰጠችኝ እንጂ ደስ ብሏቸው አታያቸውም። አይ መስለቻቸው፣ ምን ነው አረንጓዴ ቢሆን እንዴ ነው እንጂ። በላይ ከምሬ ነው የምላችሁ ማለት ነውና፣ ብራችሁን ይዛችሁ ቶሎ ለማለት ፈልጌ ነው። ብራችሁን ይዛችሁ ቶሎ ሆኖ በቃ ያንን ያንን ያንን እያላችሁ ገንዘብ ለማውጣት እንትና ትሆኑ ማለት ነው። ቦታ ተሽጥ፣ በቃ መጣችሁ እዚህ ጋር የራሳችሁን ኑሮ ይዛችሁ ትዳራችሁን መስርታችሁ ልጆችን ለመውለድ ማለት ዋናው መረጋጋት ነው በሀገር ላይ አሁንም ልባችን የሚሻቀል ከሆነ ወደ ሌላ ሀገር ትዳር አይደለም ልጅ መውለድ ራሱ አንችልም ማለት ነው። በቃ ዋናው ቅድሽ እህቴ ማለት ነው ማድረግ ያለብሽ፣ ሀገር ሄጄ ትዳሬን ይዤ በቃ ስራም ተፍ ተፍ እያልኩኝ ከባለቤቴ ጋር ልጆቼን ወልጄ እኖራለሁ ነው በውስጥሽ ልያ ማድረግ ያለብሽ ማለት ነው ውዴ። እና እህቶቼ የምንላችሁ ፈልግ የመሰላችሁ እዚህ ላይ ለእንትና ለእንትና ለእንትና ታልገዛ ለእንትና ገዝቼ ለእንትና ምናምን የምትት ነገር አይሟላላችሁ ለዛችኛይቱ ገዝተሽ ለዛችኛይቱ ስታያት ራሱ ወይ ለእኔ ማመሻ መጣችልኝ መጣ መሻ መጣችልኝ ነው የምትባዩ። የሰጠሻትም ወይም የሰጠሹ ሰው ደግሞ ተርፎሽ ወይም ደግሞ ታንቺ ትርፍ ሆኖ የሰጠሹ ነው የምትሰማው ማለት ነው። ለአንቺ ሊያስደሰት ይችላል፣ መስጠት ያስደሰናል፣ ግን ስትሰጪው ተርፎሽ የሰጠሹ በቃ እንደዛ ያህል ነው የሚሰማቸው ለእነሱ ማለት ነው። የልባቸው አይሆንም ማድረግ ከፈለጋችሁ ብዙ መጥታችሁ በቃ ማድረግ ያለባችሁን ማድረግ አለባችሁ፣ እንጂ እዛ ሆናችሁ ለሄን ለእንትና፣ ለእንትና፣ ለእንትና በቃ አረ በጣም ከባድ ነው። ወላሂ ውዶቼ፣ እና ሀገር ለመግባት ሞክሩ፣ ጃራችሁን ይዛችሁ ልጅ ለመውለድ ሞክሩ እላቸዋለሁ። ውዶቼ፣ ዋናው ንያ ነው። ንያችሁ ይሄን ነው ማድረግ ያለባችሁ። ከሳውድ መጣችሁ ዱባይ መሄድ ያለብኝ አትበሉ። ይሄ አስር አመት አስራ አንድ ዓመት አስራ ሁለት ዓመት የቆያቸው እህቶች አላቸዋ ባለሰባት ማለት ነው። ግን አስቡት የሴት ልጅ እድሜ ቁሞ አይጠብቅም። ወላሂ የሴት ልጅ እድሜ ቁሞ አይጠብቅም ማለት ነው። ያው እንደነበረው ሁኖ አታገኙትም። እድሜያችሁን እድሜያችን ይሄዳል። መውለዳችን መውለጃችን ያልፋል። አሁን ላይ ሲፈልገን የነበረው ወንድ ሁሉ በኋላ ላይ ትልቅ ሰው ስንሆን ምናምን ይሸሸናል። አሁን ላይ ነው ትዳር አሁን ላይ በአፍላነት ነው። ትዳር በአፍላነት ነው። ልጅ መውለድም ያለብን ማለት ነውና ጊዜያችሁን አታቃጥሩ። ወደ ሀገር ለመግባት ሞክሩ ማለት ነው ውዶቼ። እና አለፍላል ወላ ከምሬ ነው። ዋናው ዛሬ ሪከርድ ምንድነው፣ ቪዲዮ ለመስራት የፈለግኩት ነበረ ይሄን ነው። ሀገር መታችሁ ልጅ ለመውለድ ትዳር ይዛችሁ፣ ወይ ባል መሻል አትበሉ፣ ባል የለም አትበሉ፣ ሚስት መሆን ከቻል ባል አይጠፋም ማለት ነው ወላሂ <سؤال> ከምሬ ነው እኛ ሚስት መሆን መቻል አለብን እንጂ ትዳር አይጠፋም እላችሁ ፈልጌ ነው እዚህ ጋር ምንድነው እኔ እንጃ የመሃን ጊዜ ትዳር ምናምን ነገር የምንለው ነገር አለ ወንዱም እንደዚያ ነው የሚለው ሴቷም እንደዚ ማለት ነው ለምን ለምንድነው ትዳር የለም ትዳር አለ ወላሂ <سؤال> አለ ትዳር አለ ማለት ነው ማለት ሁሉም ነገር ተሟልቷል አይደለም ጊዜም አልጋ አልጋ ሆኖ አይደለም ትዳር የምንይዘው ሁሌም ደግሞ በደስታ አይደለም የምንኖረው። ያን ነገር ደግሞ በመመካከር በመወያየት ተጭ ተጭ ቁን ትተን ተወያይተን ችግራችንን መፍታት እንችላለን። ማለት ትዳሮች ማለትና እንዴት እያደረጋችሁ ነው መኖር ያለባችሁ እንጂ የምትጠብቅ ብለሽ ትዳሩ ሞክር አርጋሹ መልስ እየፈታሻት ልጅ ሄጂ ማለት ነው ወላሂ መውለድ እንትን ያለኝ ያላችሁ ደግሞ አንተ አትሆን በሂደት ነው ልጅ መውለድ የሚመጣው። ለምን ሶስት ወር፣ አራት ወር፣ ስድስት ወር፣ ሰባት ወር ሀታ እስከ አንድ አመት ድረስ እንትን ሊልሽ ይችላል። መውለድሽ በቃ ቶሎ ላወልጅ ትችያለሽ ማለት ነው። ትዳር ላይ ኖር ይችላል ወይ ነው ልጅ መውለድ ቶሎ ላወልጅ ትችያለሽ ማለት ነው። ግን እስከ አንድ አመት እስከ በቃ አላደለ እስከዛ ድረስ ተረጋግተሽ ትዳርሽንም ታታፈርሽ ባሽጋ ወንዶቹ ወንዶቹ ደግሞ አንቺ መውለዳችሁ ምናምን በቃ ሂጂ ምናምን የሚለውን ይህን ነገር ደግሞ ትታችሁ ነው ሁላችሁም አምናችሁ በት ገብታችሁ ትታራችሁ የምትይዙት፣ ማለት ነው። ልጆች ለማንኛውም አበዛሁባችሁ። አላህ እናንተ ጋር ይሁን። ሰላሙ አሌይኩም ወረህመቱላህ ወበረካቱሁ።